ነገሩ ታዩ ሁላችሁም። እኔ ልቀርባችሁ ክል ጀርባችሁ እንደሰጣችሁ ምን ሰላም አለ ብለሽ ነው እቺ ጓደኛ? አይ ደህና ነው። አንቺ ጸጉርሽን ነው ሹ በቃ፣ እኔም አንተ ላይ የነበረኝን ተስፋ እምነቱ ነው ሆናትሽ ና እሳ ነገር ንጠቡ ጽናት ዛሬ የምሬት እንባ ስታነባ ተመልክተናታል። ቤቲ ህይወቴን በሙሉ አመሰቃቀልሽው። ምን ያላደረግሽ ነገር አለ? ልጄን በአንቺ ምክንያት አጣሁ። መርዝ ልትግችኝ እንደነበረ አልረሳሁትም። ብቻ ብዙ ነገሬን መስቀልቅል አድርገሸዋል እያለች እያለቀሰች ትገኛለች ኪራ በበኩሉ ልጅቷ እንድትድን እንክብካቤ እናድርግና ወደ ቤቷ እንድትመለስ ማድረግ ወይስ ደግሞ ነገሩን ማባባስ ይሻላል ይላል። ብቻ የኪራ አስተሳሰብ ልጅቷን ካለችበት ሁኔታ ለማውጣትና ወደ እናቷ ቤት ለመመለስ እቅድ ቢኖረውም ጽናት ግን ትዕግስቷ ያለቀ ይመስላል። ክብሮም ባልጠበቀው ሁኔታ ሰናይት አኩርፋዋለች። ስልኳንም ብሎክ እስከ ማድረግ ደረጃ ደርሳለች። ይህ ሁኔታ ክብሮምን እያጨናነቀው ይገኛል። ምን ይሆን ሊያጣላቸው የቻለው? አብረን የምናየው ይሆናል። በመጨረሻም ቤቴ ራሷን ስታወድቃባቸው ቤተሰቡ በመጨናነቅ ላይ ናቸው። ምን አጋጥሟት ይሆን? አብረን የምንመለከተው ይሆናል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ጽናት ድራማ ክፍል 93ን የምንመለከተው ይሆናል። ሰናይት ድሮ ምህቴ ትክክልነች ሰዋት አቅርቢ የምትለው ይው ብቸኝነት ነጻነት አለው እያለች ብቻዋን እያወራች ነበረ። ስልክ ከክብሮም ተደውሎላታል። ምን ፈልገ ነው? ሁለተኛ ስልክ ላይ አትደውል በማለት ሁለተኛ እንዳይደውል አስጠነቀቀችው። ክብሮምን በሰማው ነገር በጣም ስለተበሳጨ እየተናደደ ደረጃውን ሲወርድ ከኔና ጋር ይገጣጠማል። የት ነው የምትሄደው እንዲህ ተናደህ አለችው። እሱም የት እንደሚሄዳት ጠይቅኝ አሁን ልቀቂኝ በማለት በንዴትና በብስጭት ይመልስላታል። እንዲህ ተበሳጭተህ ማ ሰናይት ቤት አትሄድም፣ በትክክል የምትሄድበትን ቦታ ንገረኝ፣ ወይ እነ ጽናት የሉ ማንን ልንገር እያለች ሳለ አንቺ ሴትዮ ግን የምነግርሽን አትሰምኝም እንዴ ልቀቂኝ በማለት አመናጭጓ ይሄዳል። ቤቲ ቤቴ መኝታ ክፍል ሆና በጨዋታ ላይ ናት። ጽናት ወደ ክፍል ትከሰታለች። ነይ እስኪ አብረን እንጫወት አለቻት። ሶፋ ላይ ሁነሽ አስቸገርሽ እዚህ መተሽ ደግሞ ልጅ ልጅ አጫውትሻል አለቻት። ኪራን እንጂ አንቺ ግን በጣም ክፉ ሰው ነሽ፣ በማለት ጽናትን ለማክፋፋት ስትሞክር ጽናት ግን የበፊት በደሏን ማስታወስ ጀመረች። ልጅን በመድኃኒት የነጠቅሽኝን ተሸፋፍነሽ መርዝ ልታጠጭኝ የነበረውን እረ ስንቱን ልንገርሽ፣ በሕይወቴ ብዙ ምስቅልቅል አድርሰሽብኛል፣ በማለት በምሬት ትናገራለች። ቤቴም ጽናት በቃ ተይኝ፣ አትጩሂብኝ አለቻት። መስማት አለብሽ ወይስ ደግሞ የእርቃን ፎቶ ልታሰራጭብኝ የነበረውን እያለች እያንዳንዱ በደሏን እየቆጠረች እየነገረቻት ነበረ። የሁለታቸውን መጫጫክ የሰማው ኪራም ወደ ክፍላቸው ይከሰታል። ምን እየሆናችሁ ነው ይላል። ኪራ እየተቆጣች ነው በማለት ቤቴም ሄዳ ትጠመጠምበታለች። ይኸው መላክሽ መጥቶልሻል፣ በይ ተናገሪ አለች ጽናትም ጽናት በጣም ተበሳጭታ ስለነበረ ኪራ በዚህ ልክ ትግስትሽ ያልቃል ብዬ አልገመትኩም ነበር፣ ምን ሆነች ነው እያለ ነው። ጽናትም አንተ መላክ ልትሆን ትችላለህ፣ እኔ ግን መቼም ቢሆን የበደለችኝን ልረስ አልችልም በማለት በቁጣ ትመልሳለች። ኪራም እባክሽን ተረጅኝ እያለ ሊለማመጣት ቢሞክርም ጽናት ግን ለማድመጥ ፈቃደኛ ስላልነበረች ትታው ለመውጣት ትገዳለች። ጽናት ተበሳጭታ ወደ ኩሽና ስትሄድ ኒና ምግብ ለማብሰል ሽንኩርት በመክተፍ ላይ ናት። ስጪኝ፣ ቢላዋ ላግዝሽ፣ አለቻት። በዚህ ንዴትሽ ቢላዋ ልሰጥሽ አልችልም። ምን ሆነሽ ነው ግን የተበሳጨሽው? ፊትሽ ትክክል አይደለም፣ እያለች እየጠየቀቻት ነው። ጽናትም የእርጎ ዝንብ ማለት አንቺ ነሽ፣ በማያገባሽ እየገባሽ ጥልቅቅታ ያለሽ አለቻት። ኒናም ሁልጊዜም ቢሆን እኔ ስነግራችሁ ጀርባችሁን የምትሰጡኝ ለምን እንደሆነ አላውቅም፣ በማለት በምሬትና በብስጭት ትናገራለች። ክብሮም ስለተናደደበት ጉዳይ ጽናት እየጠየቀችው ነበረ። ጓደኛሽ አበሳጨችኝ፣ በሆነ ባልሆነው ነው የምትቆጣው። እባክሽን ምከሪያት። እኔ ምን ላደርጋት እችላለሁኝ? ዛሬም አጭራሽ ቤቱ ተከራይቷል እንዳትመጣለችኝ፣ ስልኩንም ብሎክ አድርጋኛለች እያለ በጣም ተናዶ በጩኸት ይናገራል። ኒና መታ ምንድነው የተፈጠረው? በማለት ለመጠየቅ ብትሞክርም ክብሮም ግን ለኒና ጥያቄ ቦታ አልነበረውም። እስኪ ንገሪ ጽናት፣ እሷ ቀልቧ ካልወደዳት እኔ የግድ መጥላት አለብኝ ማለት ነው? እያለ ጽናትንም እየጠየቃት ነበር። ኒናም እኔና የጠላችኝ እያለች ለጥያቄዋ መልስ አላገኘችለትም። ወዲያውኑ ተበሳጭቶ ክብሮም ከቤት ወጥቷል። ምን ሆኖ ነው ግን እንደዚህ የተበሳጭዋለች? ከሰናይት ጋር እንደተጣሉም ጽናት ትነግራታለች። ኒናም ይቺ ብጣሻም አብዝታው ነበረ ደግ አደረጋት እያለች እየተሳደበች ነው። ጽናትም ጓደኛ እስከሆነች ድረስ ፊቴ ላይ እንዳታሚያት በማለት ተበሳጭታ ትወጣለች። ጽናት ከተለየቻት በኋላ እሳቱ በዚህ ልክ ይራገባል ብዬ አላሰብኩም። ቆይ ማን የሆነ ያቀጣጠለው? እያለች ብቻዋን እያወራች ነው። ጽናት በተፈጠረው ነገር ኪራ ጋር ቅራኔ ስለተፈጠረ ከእሱ ጋር ማደር ፍላጎት አልነበራትም እና ከኒና ጋር ነው የማድረው አለችው። ምን እያደረግሽ ነው ያለሽው? አንቺ ለሌላ ሴት ልትድርኝ አስበሽ አልነበረም? እኔ አሁን ልጅቷ እንድትድር ነው እንክብካቤ እያደረግኩ ያለሁት። ለምን ትንሽ እንኳን ልትረጅኝ አትሞክርም? ይላታል። እሷ ለእናቴ ስል ነው ያንን ያደረግኩት። እኔም ለእናቷ ስል ነው ይህንን ያደረግኩት። ጽናትም ለነገሩ እናትየዋም ቢሆን እንደ ልጇ እባብ ናት በማለት እየተሳደበች ነበረ። የምትናገሩን ነገር አውቀሻል፣ ግን ምንም ቢሆን ልታከብሪያት ይገባል በማለት ኪራሚ ይመልስላታል። በመልሱ የተናደደችው ጽናትም ከአንተ ጋር መከራከሩ ትርፉ ቃላት መወራወር ነው በማለት ክፍሉን ለቃ ትወጣለች። የጽናትን መውጣት ተከትሎ ቤቲ ተከታትላ ወደ ክፍሎ ትገባለች። ጀርባዬን ምሸኝ ትለዋለች። እሱም ጀርባዋን እያሸላት ሳለ ወደውኑ ጽናት ትመጣና ትመለከታቸዋለች። ጽናትን ባየችው ነገር በጣም ትበሳጫለች። ጽናት እንዳየሸው አይደለም አንቺ እንዳሰብሽው በማለት ሊያሳምናት ቢሞክርም ጽናት ግን ከዚህ በላይ አልጋይ ላይ ስትማግጥ ማየት ነበረብኝ ወይ? ምን ልታደርግ ፈልገህ ነው? እያለች በንዴትና በብስጭት ትናገራለች። ኪራም አሁን እሳ በዛ ሸው በማለት በጥፊ ይመታታል። ጭራሽ በጥፊ እያለች ጽናትን ፊቷን እየጠራረገች ወደ ሳሎን እያለቀሰች ትወርዳለች። ወይ እሷን ወይኔን ይምረጥ እንጂ እኔ ከዚህ በላይ አልችልም እያለች ጽናትን በንባ እየታጠበች ነው ሰናይት ጠዋት በማለዳ ተነስታ ስልኳን ስታይ የተለመደው ሰላምታ የለም ለካ ስልኩን ብሎክ አድርጌዋለው አሁን ወደ ቀድሞ ማንነት ተመልሻለው ቀጥ ብዬ ወደ ስራዬ ነው እያለች ከራሷ ጋር እየተነጋገረች ነው ጽናት ከኪራ ጋር ከተኮራረፉ በኋላ ሶፋ ላይ ነበር ያደረችው ኒና መታ ለምን እዚህ አደርሽ እዛ ሲያባረርሽ እዚህ አደርሽ ማለት ነው አለቻት ጽናትም ሶፋ ላይ መተኛት እንደፈለገች ትናገራለች ያቺ ሆረር የት ሄዳ ነው አለቻት ጽናትን በመደናገጥ ያው እንደፈራሁት ኪራ ጋር አደረች ማለት ነው አለቻት። ወዲያውኑም ኪራ ወደ ሳሎን ይከሰታል ቤቲ የት እንደሄደች ይጠይቃል። ማታም ከእሱ ክፍል ገብታ ሳለ ወዲያውኑ እንዳስወጣትና እንዳባረራት ይናገራል። እነሱም ተደናግጠው ቤቲን ሲፈልጉ ደረጃ ላይ ኮርምት ተብላ ያገኟታል። ኪራን በመደናገጥ ቤቲ እያለ ደጋግሞ ቢጠራትም ምንም አይነት ምላሽ አልሰጠቻቸውም። ከወደቀችበትም አንስተው ሆስፒታል አድርሰው ከመለሷት በኋላ ሶፋ ላይ ያስተኟት ጽናትና ኪራ ግን ጭቅጭቃቸውን ቀጥለዋል። እንደዚህ ማድረጉ ምን አስፈለገ? እኔ ካንቺ እና አልጠብቅም ነበር በማለት እየተናገራት ነበር። ጽናትም እንደዚህ እንዲሆን ያደረገኝ አንተ ነህ በማለት መልሳለታለች። ኪራም ነገሩን ማባባስ ወይም ልጅቷ እንድትደናድጉ ወደ ቤት መመለስ ይሻላል፣ እስኪ ምን ይሻላል እያለ ኒናን እያማከራት ነበረ። እኔ ሳስበው ይች ልጅ የድሮ ፎንቃህ ነበረች ወይ በማለት ጥያቄዋን አስከትላለች። ኪራ ምን ማድረግ እንዳለበት እየተጨናነቀ እንደሆነ ይነግራታል። ኪራም የተሻለውን መምረጥ እንዳለበት ተናግራ ወጥታለች። ኪራም የህይወቱ ፈተና የሆነችበትን ሴት ተሏ አድንልኝና እባክህን ወደ ቤቷ መልስልኝ እያለ እየጸለየ ነበረ። በሌላ በኩል ኒና ወደ ኩሽና ሄዳ በሀሳብ ጭልጥ ያለችውን ጽናት ምን እንዳሳሰበች ገብቶኛል አንቺ ባት ነግሪኝም እያለቻት ነው። ቤቴ ጤነኛ ሆና ያልተሳካላትን ፍቅር እብዱና ለማሳጋት ደፋቀና እያለች ነው። የአንቺን ቤት ለማፍረስ ነው እያለች እየነገረቻት ነው። ግን እኮ ክፉ ሰው ላይ ክፉ በመሆናት መልሾም ነገሮችን ተረጋግተሽ አስብ እያለች እየመከረቻት ነበረ። ጽናትን በምክሯ አመሰግናለሁ ስትላት፣ ተመስገን ጽናት እንኳን ከኔ ምክር ለመቀበል ፈለገች፣ ይህንስ ማናየበት እያለች ከራሷ ጋራ እየተነጋገረች ነበር። ሰናይት ወደ ስራ ቦታዋ ስትሄድ ክብሮም እየጠበቃት ስለነበረ ከመንገድ ላይ ተገጣጥሟል። አሁን አለቃዬ እንዳያይህ ዞር በልና ጥፋልኝ እያለችው ነው። ምን አድርጌ ነው ግን በአንድ ጀንበር የተገለባበት ሽው በማለት ሊያናግራት ቢሞክርም እሷም ተስፋዬን የገለባበት ከው በአንድ ጀንበር ነው። ከዚህ በኋላ ላይህ አልፈልግም። እንደውም የህት የጾለት ጠብቆኛል። ደግነቱ ብዙ ርቀት አልሄድንም። አስመሳይ ነህ በማለት ገልብጣው ትሄዳለች። ክብሮምም የተናገረችው ቃላት እጅግ በጣም እየከነከነው ነበረ። አስመሳይ የሚለው ለአእምሮ ጥያቄ ፈጥሮበታል። ቤቲ ገላዋን እያሳከካት ስለሆነ ኪራ እንዲያጥባት እየጠየቀችው ነበረ። ኪራም ምን አይነት ደፋር ነሽ፣ እኔ እንዴት ያንችን ገላ አጥባለሁ እያለ እየተከራከራት ነበር። እሷ ግን ካላጠብከኝ እያለች እየነፈረቀችበት ነው። በኋላም ኒናን ጠርታ ገላዋን እንድታጥባትም ይነግራታል። ኒና በቤቲ ምክንያት እንደተማረረችና እንደተሰላቸች ትናገራለች። አሁንስ ምን ይሻለኛል? የስድስት ወር ህጻን ልጅ ነው የሆነችብኝ። ለማንኛውም ለጽናት ስል ዛሬ እታዘዛለሁ በማለት ለዋ ልታጥባት ፈቃደኛ ሆናለች። ኪራም እጠቤ ትላለች። እንዴ ምን ዓይነቷ አደፋር ናት! እዛ ዝናብ ላይ በላርጎ ነበር መዘፍዘፍ እያለ ብቻውን እያወራ ሳለ፣ የዛሬው ጽናት ድራማ በዚህ ተጠናቋል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ የተሰናበትኳችሁ አመሰግናለሁ።